ተመልካቾች ሐሳብ ላይ በሶስተኛና በዓለም አቀፍ ጉዳዩ ተመልሷል ማለት ነው። ይህንን ደግሞ በአጭር ደቂቃ ውስጥ ካለን ሰዓት አንጻር እያነሳን እንቆያለን ማለት ነው። በዚኛው ሳምንት እንግዲህ ትልቅ የተባለው ሰባተኛው የአፍሪካና የአውሮፓ ህብረቶች ጉባኤ በአንጎላ ዋና ከተማ በሆነችው ሉዋንዳ ተካሄዷል ማለት ነው። ይሄ ጉዳይ እንግዲህ ከዚህ በፊት ብዙም የተለመደ አይደለም። አውሮፓ ሀገራት ልክ ሌሎችም ሀገራት እንደምናያቸው በተናጠል ሀገራትን ጠርቶ ሲያወያዩ ነው የምናየው እንጂ በዚህ ደረጃ ህብረቶች ተጠራርተው ሲወያዩ ብዙም አልተለመደም ና በአንጎላ ሉዋንዳ በተካሄደ ውይይት ላይ እንግዲህ ብዙ ጉዳዮች ተነስተዋል። በአፍሪካ ህብረት ና በአውሮፓ ህብረት አባል ሀገራት ላይ ማለት ነው። እነዚህን ጉዳዮች እያነሳን ነው የምንቆየው። በተለይ ሁለቱ ሀገራት እንግዲህ በዓለም አቀፍ ደረጃ የምናውቃቸው በአብዛኛቸው ከዚህ በፊት ቀኝ ገዢዎች የነበሩ አሁን ግን ከዛ ተወጥቶ በጋራ ለመስራት እየተባበሩ ያሉ ሁለቱ አህጉራት ናቸው። እና ከዚህ አንጻር ነው እንግዲህ የተወሰነውን የምናነሳውና ከደረሰ ልነሳና ሁለቱን ሀገራት በተለይ እድልና ስጋቶቻቸው ምን ናቸው የሚለውን አንስተን መወያየታቸውስ ምን ይዞ ሊመጣ ይችላል የሚለውን ወደዛ እሄዳለን። ና እሱ እንቀጥል። መልካም። ቀደም ሲል እንዳነሳው ሁለቱ ህብረቶች ዋና የክርክር ነጥቦች ነበሩ በጉባኤው ላይ የሚባሉትን ለማንሳት እሞክራለሁ። እንደሚታወቀው ለአስርት ዓመታት ያክል የሁለቱ ህብረቶች ግንኙነት ስንመለከተው አንዱ እርዳታ ተቀባይ፣ አንዱ እርዳታ ሰጪ ወይንም ደግሞ በችግር ጊዜ ነው ሲተባበሩ የነበሩት በተለይ ከስደት ጋር የተገናኘው ጉዳይ በእጅጉ ሁለቱን አህጉራት የሚያገናኛቸው ናቸው። የአውሮፓ ህብረት እርዳታ ለአፍሪካ ይሰጣል፣ አፍሪካ እርዳታ ይቀበላል። በሌላኛው ጎን ደግሞ ከአፍሪካ በርካታ ዜጎች በፍልሰት በስደት መልኩ ወደ አውሮፓ ይሄዳሉ። እነዚህ ጉዳዮች በብዙ መልኩ ሁለቱን ህብረቶች ሲያነጋግሩ የቆዩ መሆናቸው ይታወቃል። እነዚህ ለአስርተ ዓመታት የዘለቁ ጉዳዮች ናቸው። ዛሬ ሁለቱም አህጉራት የማይነጣጠል እርስ በርስ ሊያገናኛቸው የሚችል ተግዳሮት ወይንም ችግር ገጥሟቸዋል ብለን ማንሳት እንችላለን። በአውሮፓ እየገጠመ ያለው ችግር ምንድን ነው ብለን ካነሳን አንደኛው የኃይል አለመረጋጋት ነው። የኃይል አለመረጋጋት ስንል የኃይል አቅርቦት በጣም በእጅጉ እየቀነሰ መጥቷል። እነሱ ጋር የአየር ንብረት ለውጥ በከፍተኛ ደረጃ ያሰጋቸዋል። ሌላኛው የስነ ህዝብ ጫና አለባቸው። የምግብ ዋስትና ችግርም አሁን አውሮፓ ችግር ውስጥ ነው ብለን ማንሳት እንችላለን። ሌላኛው በሳህል በቀይ ባህር ያለው የጸጥታና የደህንነት ጉዳይ ደግሞ ሌላኛው ከንግድ ጋር ተያይዞ ስጋት የሚፈጥር ጉዳይ መሆኑ ይታወቃል። ስለዚህ አፍሪካም ሆነ አውሮፓ ህብረት በነዚህ ጉዳዮች ላይ ካልተተባበሩ፣ በተናጠል እነዚህን ችግሮች መፍታት ይችላሉ ተብሎ አይታሰብም። ስለዚህ በጋራ የመስራታቸው ጉዳይ የግድ ይሆናል ማለት ነው። ስለዚህ ጉባኤው አስፈላጊ የሆነበት ዋነኛው ምክንያት በዚህ ምክንያት ነው፤ ሁለቱ አህጉራት ሊነጣጠሉ አይችሉም፣ ችግሮቻቸውን በጋራ መፍታት አለባቸው የሚለው ነው። ሁለተኛው የክርክር ጉዳይ የነበረው በሀያ አንደኛው ክፍለ ዘመን አፍሪካ ትልቅ ዋጋ የሚሰጣት ትልቅ ቦታ የሚሰጣት በዚህ ረገድም ተፈላጊነቷ እየጨመረ መምጣቱን እንመለከታለን። ስለዚህ አውሮፓ ይህንን እውነታ ለመቀበል አንዳንድ ፖሊሲዎችን የማስተካከል ሁኔታዎች ውስጥም የተገደደበትን ሁኔታ ማስታወስ እና በጉባኤውም ላይ የተነሳ ጉዳይ ነው ብለን ማንሳት እንችላለን። ስለዚህ በፍጥነት በአፍሪካ ውስጥ እያደገ ያለው አንዱ ነገር የሰው ኃይል ነው። ሰፊ የሆነ የታዳሽ ኃይል እያደገ መጥቷል። በአውሮፓ ቴክኖሎጂ እና ረንጓዴ ኢኮኖሚ ሽግግር ላይ አስፈላጊ የሆኑ ጥሬ እቃዎችን፣ ማዕድናትን አቅራቢ ሆኗል የአፍሪካ አህጉር። ስለዚህ በአውሮፓ ውስጥ የገጠሙ ችግሮችን ለመፍታት የግድ ከአፍሪካ ጋር መተባበር የግድ ይሆናል ማለት ነው። ምክንያቱም እነዚህ ጥሬ ባትሪዎችን ለመስራት የኤሌክትሪክ መኪናዎችን ለመስራት እንደዚሁም የታዳሽ የቴክኖሎጂ ሽግግርን ለማምጣት በጣም አስፈላጊ ስለሆኑ ማለት ነው በዚህ ረገድ የጥሬ እቃዎችን ደግሞ አፍሪካ ወደ አውሮፓ መላክ ሳይሆን ኢንዱስትሪዎችን በአፍሪካ ውስጥ በማስፋፋት እሴት የተጨመረበትን ምርት ለመላክ ነው የአፍሪካ ፍላጎት። ስለዚህ በእነዚህ በማይጣጣሙ ፍላጎቶች ዙሪያ ትልቅ ንግግር የተደረገበት ነው ብለን ማሰብ እንችላለን። ሌላኛውና የመጨረሻው ማነሳው ከፍልሰት ወይም ከስደተኞች ጋር የተያያዘው ጉዳይ ነው። አውሮፓ አሁንም ስደተኞችን ለመገደብ ወይንም ደግሞ የተለያዩ ገደብ ሕጎችን እያወጡ መሆናቸው ይታወቃል። ከዚህ ጋር ተያይዞ አፍሪካውያን ኮንሰርን ደግሞ በአፍሪካ ውስጥ ያሉ ሰዎችን ዜጎችን አፍሪካውያንን ለስደት የሚገፋው ገፊ ምክንያት በቅጡ ያልተረዳ ጉዳይ እንደሆነ እና ይህንንም ግምት ውስጥ ያስገቡ ገደቦች ናቸው በአውሮፓ ደረጃ መውጣት ያለባቸው የሚል መከራከሪያ ያለው። በአፍሪካ ውስጥ እንደሚታወቀው የስራ አጥነት ችግር አለ። ከዛ ውጭ ከፍተኛ የሆነ የእድሎች እጥረቶች አሉ፣ አለመረጋጋቶች፣ ግጭቶች፣ እነዚህም ተያይዘው የሚነሱ ጉዳዮች ናቸው። እነዚህ ናቸው ያንን ፍልሰት እያመ ያመጡት ያለው። ስለዚህ ይህንን ጉዳይ መረዳት በጣም አስፈላጊ ነው የሚል ጉዳይ ተነስቷል። ስለዚህ በነዚህ ማዕቀፎች ዙሪያ ትልልቅ ንግግሮች ተደርገዋል። ስለዚህ በነዚህ በሶስት ጉዳዮች የሁለቱን ህብረቶች አከራካሪ እድል ስጋቶችንም በነዚህ ማዕቀፎች መመልከት እንችላል። ስጋቶች እንግዲህ የጋራ ናቸው። ሁለቱም አህጉራት ተለያይቶ መኖር ማይችሉ ምናልባትም ደግሞ አፍሪካ አሁን እየተነሳ እንዳለ አንተም ያነሳው የዓለም ተስፋ ተብላ የምትጠበቅ ትልቁ አህጉር ናት። በተለይ አምራች የተባለ ዜጋ የሚበዛባት ወጣት ኃይል የሚበዛባት፣ ያ ኃይል ደግሞ ወደ ስራ ከገባ ብዙ ነገሮችን መቀየር የሚችል ኃይል ያለበት አህጉር ከመሆኑም አንጻር የዓለም አይነ ማረፊያ በኋላም ደግሞ ተስፋ ተብሎ የሚጠበቅ ነው እና ያንን ድል ለመጠቀም ግን ሌሎች የአውሮፓ ህብረት አባል ሀገራት ያንን ነገር በቅጡ ተረድተው መጠቀም ላይ እንዴት ነው የሚለውን ነገር ስጋቶችን እስከ መቀነስ አንጻር የሚለው ነገር በደንብ ይታያል። ወደ በረከት ልምጣ። ና አጠራርገ እንድታነሳልኝ የመፈለገው ብዙን ጊዜ እንግዲህ መግቢያ ላይም እንዳነሳ ነው የአውሮፓ ህብረት አባል ሀገራትም፣ ሌሎችም ህብረቶች፣ አፍሪካውያንም በተናጥል ነው ሲጠርተው ሲያናግሩ የነበረው እንግዲህ እነዚያ ነገሮች ብዙን ጊዜ የትኛውም ሀገር ተነስቶ አስበው እንግዲህ የአፍሪካ አህጉር 54 ሀገር ሀገርን የያዘ በጣም ትላልቅ ሀገር ኢትዮጵያን የመሰለ ሀገር የያዘ ግን በተናጥል ጥርተው ሲያዋሩ ምናልባት ለነሱ የብሔራዊ ጥቅም ጉዳይ ሊነሳ ይችላል፣ ግን የሚዛናዊነት ችግር እንዲነሳ ሲያደርግ ነበርና፣ በዚህ ደረጃ ግን በህብረት ደረጃ ተጠርቶ እነዚህ ጉዳዮች ውይይቶችን፣ ስጋቶችና ድሎችን በጋራ መዋየት ሲጀመር በተለይ እነዚህ ሀገራት መካከል የነበረውን አለመግባባትና አለመተማመን ከመፍታት አንጻር ግንኙነትን ከማጠናከር አንጻር ቅድም ያነሳናቸው ደግሞ የሁለቱንም ተጠቃሚ የሚያደርጉ ሁለቱንም አህጉራት ተጠቃሚ የሚያደርጉና ወካይ ድምፅ እንዲኖር ይህም ብቻ ሳይሆን የጋራ ፍላጎታቸውን ተወያይቶ በአንድ ጠረጴዛ ላይ እንዲወስኑ ከማድረግ አንጻር ስም ሚና ይኖረዋል የሚለው ነገር አጠራርገን እናንሳ። መልካም እንግዲህ ስለ ሁለቱ አህጉሮች ስናነሳ እንግዲህ እነዚህ ሁለት ትልልቅ አህጉሮችን የሚወክሉ ትልልቅ ተቋማቶች ናቸው፣ የአውሮፓ ህብረትም የአፍሪካ ህብረትም ማለት ነው። እንግዲህ ስለ አፍሪካ ስናነሳ ይህ ህብረት የሚወክለው አንድ ነጥብ አራት ቢሊየን የሚሆን ህዝብን ነው የሚወክለው። ከ70 በመቶ በላይ የሚሆኑ ደግሞ ወጣት የሆነ ኃይል ነው በዚህ አህጉር ውስጥ ያለው። ይሄ ወጣት ኃይል ደግሞ ስራ ይፈልጋል፣ የተሻለ ኑሮ ይፈልጋል፣ የኢኮኖሚ ተጠቃሚነት ይፈልጋል። ይህንን ለማረጋገጥ የምትችለው ደግሞ እንዲህ አይነት የአቻነት ትብብሮች ሰዎችን መመስረት ሲችል ነው። ለዚህም ነው እንግዲህ ሁለት ሺ ላይ እንደ ኤሮፓያን የዘመን አቆጣጠር በካይሮ ላይ ነው ጅማሮን ያደረገው የመጀመሪያው ጉባኤ በዛን የተደረገው። ስለዚህ ለመምከር ያቀደባቸውም አጀንዳዎች ቀደም ብዬ ሳነሳ እንደነበረው ደህንነት፣ ሰላምና ደህንነት፣ የኢኮኖሚ ትስስርን መፍጠር፣ ንግድና ኢንቨስትመንትን ማስፋት፣ ዲጂታል ትራንስፎርሜሽንን ማረጋገጥና የሰው ኃይል ልማትና የአየር ንብረት ለውጥ በዋነኛነት የመወያ አጀንዳ አድርጎ አሁን ሰባተኛው ጉባኤው ላይ ደርሷል ማለት ነው ስለዚህ በዚህ የአቻነት መንፈስ ውስጥ በዋነኛነት የምንመለከተው አራት ነገሮችን ማረጋገጥ ፈልጓል። አንደኛ የረጅም ጊዜ አጋርነትን እንደገና የማጽናት ፍላጎትን በዚህ ውስጥ እንመለከታለን። ሀያ አምስት ዓመታት አስቆጥሯል ይህ ግንኙነት፣ ይሄ የተቋም ለተቋም ግንኙነት ቀደም ብለህ አንተ እንዳነሳው በተናጠል የሚደረጉ አካሄዶች አፍሪካን እንዳልጠቀመ ባለፉት ጊዜያቶች ተመልክተናል። የቡድን ሀያ ስብሰባ እንኳን ከመጀመሩ አስቀድሞ አፍሪካውያን መሪዎች በጋራ ድምጻቸውን ለማሰማት የጋራ ስብሰባ እንደነበራቸው እናስታውሳለን። ስለዚህ አፍሪካውያን መሪዎች አሁን ላይ እየነቁ ነው ተናጥለ ካሄዶች ጠቃሚ እንዳልሆኑ እንደዚህ አይነት የባለብዙ ወገን ትብብሮች ላይ ወጥ የሆነ አቋምና የጋራ ድምጽ ማሰማት ተደማጭ እንድትሆን ፍላጎትን እንድታስከብርና ጥቅምህን አስጠብቀህ እንድትቀጥል የሚያደርግ መሆኑ ገብቷቸዋል። ስለዚህ አንደኛው ይህንን አጋርነት የማጠናከር ጉዞውን እንመለከታለን። በዚህ ውስጥ የምንመለከተው ሌላኛው የጉባኤ ፖለቲካ ትምምንንም እያሳደገ እየመጣ እንዳለ ታያለ። ሁለተኛው የሰላምና ደህንነትን ትብብር የማጠናከር ጉዞውን በዚህ ውስጥ እንመለከታለን። የአውሮፓ ህብረት ላለፉት ዓመታት በአፍሪካ እና በአፍሪካውያን የሚመራ የሰላም ስራዎችን እየደገፈ ነው፣ በገንዘብና በተለያዩ ነገሮች እየደገፈ ነው የሚገኘው የአውሮፓ ህብረት። ሌላኛው የገንዘብ ድጋፍና የአቅም ግንባታ ስልጠናዎችንም እየሰጠ ነው የሚገኘው፣ የሰላምና ደህንነት ስራዎች በሀገሩ እንዲጠበቅ ምክንያቱም፣ እዚህ ሀገር ላይ ሰላም ካለ ወጣቱ አይስፈናቀልም፣ ኢኮኖሚ ተጠቃሚነት ካለ ወጣቱ ለስደት አይጋለጥም ማለት ነው። ስለዚህ ከምንጩ ችግሩን መፍታት የምትችልበትን አውድ ፈጥራል ማለት ነው። ሌላው የኢኮኖሚ ትብብር ነው። የኢኮኖሚ ትብብር ውስጥ በዋነኛነት አፍሪካ አውሮፓን የምትፈልገው በዋነኛነት ለኢንቨስትመንት በእጅጉ ትፈልጋለች እንደገና ደግሞ የልማት ድጋፎችን በእጅጉ ትፈልጋለች የልማት አጋርነቶችን በእጅጉ ትፈልጋለች አውሮፓ አፍሪካን የምትፈልገው በዋነኛነት ለስትራቴጂካዊ ጎረቤት በመሆኗ ምክንያት በተለይ ቀደም እንዳነሳው በስደት የደህንነት ስጋት በመሆኑና የንግድ ጉዳዮች ላይ በተለይ ደግሞ እሴት የተጨመረባቸው ሸቀጦችን በአፍሪካ ከፍተኛ ንግድ ነው ያለው አንድ ነጥብ አራት ቢሊየን ህዝብ ማለት ትልቅ ገበያ ነው ስለዚህ እዚህ ገበያ ላይ አምጥቶ የመሸጥ ፍላ ፍላጎት አለ። በጥቅሉ ያለፉት 25 ዓመታትን ትብብር ስትመለከተው ከትብብሩ ከተቋቋመለት ዓላማ አንጻር ይሄ ነው የሚባል እርምጃ ብዙ የተራመደ አይደለም። ግን ደግሞ ከሚያቅደውና ከሚያልመው ነገር አንጻር ግን ሊሳኩ የሚችሉ ሀሳቦች ግን አሉት። ሁለቱንም ስናነሳ እንግዲህ ቅድም ደረሰም የተወሰነ ነገር አንስቷል። ብዙን ጊዜ ሲታዩ የአውሮፓ ሀገራት ቀኝ ገዢ እና ተገዢ የሚል አስተሳሰብ አለ፣ አሁንም ከአፍሪካ ውስጥ ያልወጣ ግን መውጣት ያለበት አውሮፓውያን ሀገራት ጋርም የተወሰነ ደረጃ እየተቀየረ ቢሆንም ግን መቀየር አለበት። ከስር ነቀል መድረግ የነበረበት ጉዳዮች አሉ። ሌላው ተረጂ እና ረጂ ተብሎ የሚነሱ ጉዳዮች አሉ። ከዛ እንውጣና ያሉ እድሎችን ከአፍሪካም ከአውሮፓም ምክንያቱም እድላቸው ተመሳሳይ ነው። ያም ብቻ ሳይሆን እንግዲህ ግንኙነቱን ከማጠናከር አንጻርም፣ ያም ብቻም ሳይሆን የጋራ ፍላጎታቸው አንድ ላይ መበልጸግ አንድ ላይ ማደግ እስከሆነ ድረስ ግን የአፍሪካንም መበልጸግ ከፍ አድርገ አንስቶ የአውሮፓንም መበልጸግ አንድ ላይ ገናኝቶ ሚዛኑ ጠብቆ መሄድ እንዳለበት የሚነሳበት ትልቅ መድረክ ነው ብለን ማንሳት እንችላለን። እና ዛሬውን የሐሳብ ላይ ፕሮግራማችን እዚህ ላይ እናጠናቅ። ተመልካቾች ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ፣ የዚህ ሳምንት የሐሳብ ላይ ፕሮግራማችን እስካሁን ድረስ የተመለከታችሁት ይመስል ነበር። በረከት ተካልኝ፣ ደረሰ አማረን፣ የሚድነቃቸው ኃይለማርያም ነበርኩኝ። ሳምንት በተለያዩ ጉዳዮች እንገናኘን። እስከ ሳምንት መልካም ሳምንት